ጎረቤትህ በጣም ትልቅ ስፒከር አለው። ነገ የልጁ ልደት ነው። ቅውጥ አድርጎ ነው የሚያከብረው ብለህ አሰብክ። አንተ ደሞ ራስህን አሞሃል። ስፒከሩ ከተከፈተ ህመምህ ብሶ ጭንቅላትህ የሚፈነዳ መሰለህና የጎረቤትህን በር ገንጠለህ ገብተህ ሳሎን ከልጆቹ ጋር እራት እየበላ አይኑ እያየህ ስፒከሩን ሰባበርከው። ልጆቹ ተነስተው ታውንጂ ሲሉ በጥፊ መታሃቸው። ጎረቤትህ ዝም ብሎ የሚያይ ይመስልሃል? ይሄ ነውር አይደል? የእስራኤል መንግስት ያደረገው ይሄንን ነው። የሰው ሀገር ገብቶ የኒውክሊየር ማበልጸጊያ ነው ያለውን በሙሉ አፈነዳ። ጀነራሎች፣ ሳይንቲስቶች ሳይቀር ገደለ። ኢራን ራሷን የመከላከል መብት የላትም። ባለቤቱን ካልናቁ አጥሩን አይነቀንቁ። ኦፍ ኮርስ የሰጠሁት ምሳሌ በጣም ተራና ቀላል ይሆናል። የነእስራኤል ጉዳይ ደግሞ ውስብስብ ጂኦፖለቲክስ የመኖርና ያለመኖር ጉዳይ ይሆናል። ነገር ግን ውስብስቡን ፖለቲካ ተንትነ ብትረዳው፣ ትክክል አይደለም ያንድን ነፃ ሀገር ሉዓላዊነት መድፈር በዓለም ሕግ ራሱ ልክ እንዳልሆነ ይታወቃል። ራሽያ ዩክሬንን እንዳደረገቻት ማለት ነው። ፑቲን ስጋት ነበረው፣ ዩክሬን በቅርቡ የኔቶ አባል ትሆናለች፣ ያኔ አሜሪካና አጋሮቿ በሬ ድረስ ይመጣሉ፣ ያጠቁኛል፣ ሳይቀድሙኝ ልቅደማቸው ብሎ የዛሬ ሶስት ዓመት የሰው ሀገር ወረረ። ከዛ አሜሪካና አውሮፓ ፑቲን ሉዓላዊ ሀገር ደፍሯል፣ ዩክሬንን በምንችለው ሁሉ ደግፋለን አሉ። ለኢራን ሲሆን ግን ይሄ አይሰራም። ለምን እንዲሆን አንልም፣ ምክንያቱም ዓለም እንደዚህ ናት። ዛሬ በጣም አሳጥሬ ስለ ፓወር ፖለቲክስ ወይም ስለ ዓለም የፖለቲካ ኃይል አሰላለፍ አወራለሁ። ዓላማዬ ግን ከዛ ውስጥ የሚገርሙ የህይወት ትምህርቶችን ፈልቅቆ ማውጣት ነው። ስትተገብረው የሚቀይርህን አስገራሚ የህይወት ትምህርት ታገኛለን። እስከ መጨረሻው አብራችሁን ቆዩ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ ስታደርጉ ደግሞ ከጎን ያለችውን የደወል ምልክት መጫን አለባችሁ። በየዓመቱ ከመቶ የአስራ ሁለተኛ ክፍል ተማሪዎች 95ቱ ይወድቃል። እነዚህ ልጆች ስለማይችሉ ወይ በተፈጥሮ ትምህርት ስለማይገባቸው አይደለም። ተዘናግተው አላጠኑም ይሆናል ወይ ደግሞ አጥንተዋል፣ ለፍተዋል፣ ግን ፈተናው ከብዷቸዋል፣ ሸውዷቸዋል። ወይ ደግሞ በቀላሉ እንዲገባቸው አድርጎ የሚያስጠናቸው ስላላገኙ ትምህርት ጠልተዋል። ምን ይሻላል? ከዘጠኝ እስከ አስራ ሁለተኛ ክፍል ሁሉንም ትምህርት ከባዱንም ቀላሉን በሚገባቸው መንገድ አስጠንቱ፣ በጣም ብዙ ጥያቄ አሰርቱ። ከዛ ከክፍል ጎበዝ የደረጃ ተማሪ እንዲሆኑ፣ የ12ተኛ ክፍል ብሔራዊ ፈተናን ምርጥ ውጤት እንዲያመጡ፣ ዩኒቨርሲቲ እንዲገቡ፣ ብዙ ዋጋ የከፈለላቸውን ቤተሰብ እንዲያኮሩ የሚረዳቸው አንድ ነገር ግን አውቃል የሞባይል አፕሊኬሽን ነው። ፊውቸር ኤክስ ይባላል። ጉግል ፕሌይ ስቶር ላይ ያገኙታል። በኢንተርኔትም ያለ ኢንተርኔትም ይሰራል። እውቀትም ውጤትን በፍጥነት ያገኙበታል። ፊውቸር ኤክስ የመማሪያ አፕሊኬሽን እዚህ ጋር ይጀምራል። 1948 እስራኤል ተመሰረተች። አይሁዶች በአውሮፓ ከደረሰባቸው ከብዙ ግፍ መከራና ስቃይ በኋላ የጽዮናዊነትን ህልም ይዘው ሀገር ሆኑ። እንደ ሀገር የተቀበለቻት የመጀመሪያው የሙስሊም ሀገር ኢራን ነበረች። ሻሆች በኢራን በሚመሩ ጊዜ ከእስራኤሎችና አሜሪካኖች ጋር ፍቅር በፍቅር ነበሩ። በንግድ በደህንነት ይተባበሩ ነበር። 1979 ላይ ግን ነገሮች በሙሉ ተገለባበጡ። የኢራን አብዮት ሻሆችን አውርዶ የእስላም ሪፐብሊክ መሰረተ። አዲሱ መሪ አያቶላህ አሊ ሃሚኔይ እስራኤልን ትንሿ ሰይጣን፣ አሜሪካንን ደግሞ ትልቁ ሰይጣን አሏት። እስራኤልን እንደሚያጠፏትም ቃል ገቡ። ወቅቱ ደግሞ ቀዝቃዛው ጦርነት ነበር። አሜሪካና ሶቪየት ዩኒየን ቼዝ ይጫወቱ ነበር። የቼዙ ጠጠሮች ደግሞ ሀገራት ናቸው። አሜሪካ የኢራን ነበረች፣ ከዛ ተገልብጣ የራሽያ ሆነች። መካከል ለኛው ምስራቅ የኃይል አሰላለፍ ተቀያየረ። ኢራን እስራኤልን የሚቃወሙትን በሙሉ መርዳት ማስታጠቅ ጀመረች። ፕሮክሲ ዋር ማለት ነው። አንተ በቀጥታ ከጠላት ጋር አትዋጋም፣ ግን ጠላትን የሚወጉትን ሁሉ ትረዳለ። የእስራኤል መሪ ብትሆኑ ሊያጠፋችሁ ቃል የገባን ጠላቶቻችሁን የሚረዳን ሀገር እንዴት ነው የምታስቆሙ? ትልቁ የእስራኤል መሪዎች የቤት ስራ ይሄ ነበር። ቤንጃሚን ኔታንያሁ በወጣትነቱ በ1993 አንድ መጽሐፍ ጻፈ፣ ፕሌስ አሞንግ ደ ኔሽንስ የተባለ አጀንዳው ጎረቤቶቻችን ተኩላዎች ናቸው፣ ጠንካራ ፈረስ መሆን አለብን ይላል። እስራኤል በሰላም ተኝታ እንድታድር ሰባት ሀገራት መደምሰስ ወይም መዳከም አለባቸው አለ በመጽሐፉ። ይሄ ሰው ከአመታት በኋላ የእስራኤል መሪ ሆነ። አለም በመካከለኛው ምሥራቅ ጉዳይ ሲከራከር ቤንጃሚን ኔታንያሁ እስራኤል ሎቢን ተጠቅሞ ሀያላኑን አሰልፎ ህልሙን ለማሳካት ወደ ድርጊት ገባ። አሜሪካን በቀጥታና በተዘዋዋሪ እያሳተፋት እሱ እየመራ አንድ በአንድ ስድስቱን ሀገራት ደመሰሰ። በ2003 አሜሪካ ኢራቅ ኒውክሊየር እየገነባች ነው ብላ ሳዳም ሁሴንን ከስልጣን በማውረድ ስም ኢራቅን ወረረች፣ በሚሊዮን የሚቆጠሩ የኢራቅ ዜጎችን ገደለች። ከዛ ወደ አፍጋኒስታን ዞረች። ከዛ ሶሪያ፣ ሊቢያ፣ ሱዳን ያው ፍልስጤም እንዳለች ሆና ማለት ነው። ተራ በተራ ሁሉንም አደቀቀ፣ አዳከመ። የቀረችው ግን አንድ ሀገር ነበረች። ኢራን ቀን እየተጠበቀላት ነበር። ያ ቀን ኒውክሌር መሳሪያ ከመታጠቋ በፊት መሆን አለበት። እዚህ ጋር ስለ ኒውክሊየር አንድ ነገር ልንገራቸው። አሁን በዚህ ሰዓት አለም ላይ 11 ሀገራት ብቻ የኒውክሌር ቦምብ አላቸው። ከሁሉም ቀድማ የታጠቀችው አሜሪካ ናት። ራሽያ መስራት ስትጀምር አሜሪካኖቹ አዩና ለማስቆም ፈለጉ። ግን ሀሳባቸው ለሁለት ተከፈለ። የመጀመሪያዎቹ ኒውክሌር የምትገነባበትን ቦታ ማውደም አለብን ከመስራቷ በፊት አሉ። ሁለተኞቹ ግን ዛሬ ብናወድመውም ነገ ተደብቀው መልሰው ይሰሩታል፣ አቅም አላቸው። ከሰሩ በኋላ ግን ቂም ይዘው በእልህ የኒውክሌር ጦርነት ይከፍታሉ፣ እንጠፋፋለን። ስለዚህ መታጠቃቸው ካልቀረ አሁን አርፈን እንቀመጥ አሉ። ራሽያ ኒውክሌር ታጠቀች። ከዛስ ቻይና ቀጠለች። ቻይና መስራት ስትጀምር አሜሪካና ራሽያ ሊያስቆሟት ነበር፣ ግን አሁን አውድመናት መልሳ ሰርታ ከምትበቀለን ይቅርብን አሉና እሷንም ተዋት። ህንድ፣ ሰሜን ኮሪያ፣ እንግሊዝ፣ ፈረንሳይ፣ ደቡብ አፍሪካ ፓኪስታን በየተራ ኒውክሊየር ታጠቁ። ቀስ እያለ ሁሉም ኒውክሊየር ከሚታጠቅ፣ ከዚህ በኋላ ኒውክሊየር መታጠቅን የሚከለክል ሕግ ማውጣት አለብን አሉ። ሁሉም ሀገር ተስማምቶ ፈረመ። እስራኤል ብቻ እምቢ አለች። በድብቅ ከፈረንሳይ ጋር ሆና ኒውክሊየር እየሰራች ስለነበረ አልፈርምም አለች። ኒውክሊየር የምትታጠቀው ለመተኮስ አይደለም ለኢንሹራንስ ነው። ማድ ወይም ሚቹዋሊ አሹርድ ፖሊሲ የሚባል ኮንሰፕት አለ። ከተኮስክ እኔም እተኩሳለሁ አብረን እንጠፋፋለን ማለት ነው ስለዚህ አተኩስም ለምሳሌ አሜሪካና ሶቪየት ዩኒየን ወደ ለየለት ጦርነት አልገቡም። ምክንያቱም ኒውክሊየር ስላላቸው ይጠፋፋሉ። ስለዚህ የፊት ለፊት ቅልጥ ያለ ጦርነት አያደርጉም። ለዛ ነው ያወቅ ኮልድ ዋር ወይም ቀዝቃዛው ጦርነት የተባለው። ጦርነታቸው በሌላ ነገር ነው፣ በንግድ፣ በቴክኖሎጂ፣ በአይዲዮሎጂ ወይም በውክልና ጦርነት ወይም ፕሮክሲ ዋር በምንለው አንዱ ለደቡብ ኮሪያ ሲቆም ሌላኛው ለሰሜን ኮሪያ ይቆማል። በአጭሩ ማንም እንደማይነካ ማረጋገጫ ነው ኒውክሊየር። ለምሳሌ ህንድና ፓኪስታን በጣም ይጠላላሉ። ፈለገ ቢጣሉ ግን ወደ ለየለት ጦርነት አይገቡም። ምክንያቱም ሁለቱም ኒውክሌር አላቸው። እንደውም የሶስተኛው ዓለም ጦርነት ያልተነሳው ኒውክሌር ያላቸው ሀገራት መጠፋፋትን ፈርተው አርፈው ስለተቀመጡ ነው ይባላል። የኒውክሌር ቦምብ ለዓለም ሰላም የራሱ ጥቅም አለው የሚባል ስኩል ኦፍ ቶት አለ፣ ወይም የምሁራን ሀሳብ። ስለዚህ እስራኤል ከኔ ውጪ መካከለኛው ምስራቅ ውስጥ ማንም ኒውክሊየር መሳሪያ ሊኖረው አይችልም ትላለች። ምክንያቱም እኔ ኃላፊነት ይሰማኛል አልተኩሰውም፣ ሌላው የአረብ ሀገር ግን ከታጠቀ ተኩሶ ያጠፋኛል። ኢራን ኒውክሊየር ከያዘች ለእኔ ብቻ ሳይሆን ለዓለም ሁሉ ስጋት ናት ትላለች። ይሄ ማለት በሌላ አነጋገር ኬክ አቅርበህ ይሄ ነገር ብዙ ስኳር አለው ይቅርባችሁ ብለህ ሌላውን ከልክለህ አንተ እያጣጣምክ እንደመብላት ማለት ነው። ያው አሜሪካና አውሮፓ ኢራን ታጠቀች ሳውዲም ቱርክም ሌላውም ለደህንነት እኮ አስፈልገኛል ብለው ኒውክሌር ለመታጠቅ ይሻማሉ፣ ይጣደፋሉ። ላይክ ሕፃናት የሱን ከረሜላ እኔም እፈልጋለሁ እንደሚሉት አይነት ሁሉም ሀገር ለኔም ለኔም ይላል የሚል አስተሳሰብ አለ። ስለዚህ ኢራንን መከልከል አለባቸው። ኢራን በድብቅ ለመታጠቅ ሞክራ ነበር፣ ብዙ ማዕቀብና ፈተና በዛባት። በ2016 ግን እሺ አቁማለሁ ብላ ተስማማች። ኦባማ በነበረ ወቅት ማለት ነው። እንደውም ለኦባማ በኢንተርናሽናል ፖለቲካ ታሪክ ያሳከው ትልቁ ስኬት ነበር፣ ከኢራን ጋር በሰላም መጨረስ። ቤንጃሚን ኔታንያሁ ግን ኢራን ተስማምታም አላመነም። ትራምፕ በ2017 ሲመረጥ ስምምነቱን ቀደደና ማዕቀብ ጣለባት ድጋሚ። ከዛ እሷም እንደ ድሮ ለማበልጸግ ጥረቷን ጀመረች። በዚህ ዓመት ሰኔ ላይ ኒውክሌር ልትታጠቅ ሳምንት ነው የቀራት ብሎ የእስራኤሉ መሪ የአሁኑን ጥቃት ከፈተ። በነገራችን ላይ በሁለቱ ሀገራት ጉዳይ ሳይድ መያዝ ለእኛ አይጠቅምንም። ምክንያቱም አንደኛ ለነሱ ምንጨምርላቸው ወይም የምንቀንስላቸው ነገር የለም። ሁለተኛ በእነሱ ጫማ ውስጥ ብንሆን የምናደርገው እነሱ ራሳቸው ያደረጉትን ሊሆን ይችላል። ወሳኙ ነገር ግን እኛ ለሕይወታችን ምን እንማር የሚለው ነው። የመጀመሪያው የምንማረው ትምህርት ቀይ መስመር ይኑርህ። እስራኤል የኔ ቀይ መስመር ኢራን ኒውክሌር ለመታጠቅ ስትሞክር ነው ብላ ጦርነት ከፈተችለን። ልክትሁንም አትሁን፣ አንተስ በሕይወትህ የማታስደፍረው ቀይ መስመርህ ምንድን ነው? ውዱ አይምሮህን በቀላሉ አታስደፍር። አይምሮህን በማይረባ ወሬ፣ ክርክር፣ ቀልድ እንቶፈ የሚሞሉ ሰዎች ጋር አተዋል። ስልክህም ላይ እንደዚህ አይነት ነገሮች ሲመጡ አትስማ። ለህይወትህ ምንም ነገር የማይጨምሩልህን ፕሮግራሞች በቲቪም በስልክህም አትይ። ድንበርህን አስምር። ቀይ መስመር ከሌለ ሁሉም ይደፍርሃል። ሁለተኛ የምንማረው ነገር ህልም ይኑርህ። ቤንጃሚን ኔታንያሁ ወጣት ሆኖ ለእስራኤል ያለመውን ህልም ነው አሁን እየፈጸመ ያለው። ያንተ ህልም ምንድን ነው? ቢጊን ዊዝ ዘ ኢንድ ኢን ማይንድ ይባላል ይሄ ሀሳብ። በአይምሮህ ጨርሰው ከዛ በተግባር ጀምረው ማለት ነው። የዛሬ ዓመት የዛሬ አምስት ዓመት የምትደርስበት የት እንደሚሆን ታውቃለህ? ምን አይነት ትዳር፣ ምን አይነት ገቢ፣ ምን አይነት ህይወት እንዲኖርህ ነው የምትፈልገው? አስብበት። እስኪ እግረ መንገድህን መኖር አቁም። ህልም ከሌለህ ህልም ያለው አገልጋይ ነው የምትሆነው። ህልም ያስፈልግሃል። ሶስተኛው ፈሪ ሳይሆን ጠቢብ ሁን። እስራኤል በፍርሃትና በስጋት ብዙ ጦርነት ታደርጋለች። ፍርሃት ጥላት ይፈጥራል። ጥበብ ግን ያረጋጋል። ረጅሙ ህንፃ ያንተን እንዲሆን ከፈለግ ሁለት መንገድ አለ። አንደኛው ያለውን ህንፃ ሁሉ አፍርሰ ያንተን ረጅሙን ታስብላለ፣ ወይ ደግሞ ራስ ላይ አተኩረ ረጅሙን ህንፃ ትገነባለ። በ2016 ኦባማ ኢራንን አሳምሎ ወደ ሰላም አምጥቷት ነበር። የኔታንያሁ ፍርሃት ግን ያንን ስምምነት አስቀድዶ ወደ ጦርነት አስገባው። በጉልበት ማንንም አታንበረክክም። ጮክ ብለህ ስላወራህ ልክ ነህ ማለት አይደለም። ሰዎችን በጥበብ እንዴት እንደምታሸንፋቸው እወቅ። ትምህርት ቤት ወይ ዩኒቨርስቲ ሰዎችን ስለማሳመን ስለመግባባት የፈለግከውን ነገር ከሰዎች ስለማግኘት ላትማር ትችላለ። ራስህን ግን አስተምረው፣ አንብብ። ለምሳሌ የዴል ካርኒጌን ሀው ቱ ዊን ፍሬንድስ ኤንድ ኢንፍሉወንስ ፒፕል የሚለውን መጽሐፍ ብታነብ ከሰው ጋር ያለህ ግንኙነት እስከ መጨረሻው ይቀየራል። ይሄ መጽሐፍ በአማርኛም በእንግሊዘኛም ታገኘዋለ። አንብበው። እስከ መጨረሻው አብራችሁኝ ስለቆያችሁ ስላደመጣችሁኝ በጣም አድርጌ ያመሰግናለሁ። ቸርቆዩልኝ በየአመቱ ከመቶ የአስራ ሁለተኛ ክፍል ተማሪዎች 95ቱ ይወድቃል። እነዚህ ልጆች ስለማይችሉ ወይ በተፈጥሮ ትምህርት ስለማይገባቸው አይደለም። ተዘናግተው አላጠኑም ይሆናል፣ ወይ ደግሞ አጥንተዋል ለፍተዋል፣ ግን ፈተናው ከብዷቸዋል ሸውዷቸዋል፣ ወይ ደግሞ በቀላሉ እንዲገባቸው አድርጎ የሚያስጠናቸው ስላላገኙ ትምህርት ጠልተዋል። ምን ይሻላል? ከዘጠኝ እስከ 12ኛ ክፍል ሁሉንም ትምህርት ከባዱንም ቀላሉን በሚገባቸው መንገድ አስጠንቱ፣ በጣም ብዙ ጥያቄ አሰርቱ፣ ከዛ ከክፍል ጎበዝ የደረጃ ተማሪ እንዲሆን፣ የ12ኛ ክፍል ብሔራዊ ፈተናን ምርጥ ውጤት እንዲያመጡ፣ ዩኒቨርስቲ እንዲገቡ፣ ብዙ ዋጋ የከፈለላችሁን ቤተሰብ እንዲያኮሩ የሚረዳቸው አንድ ነገር ግን አውቃል የሞባይል አፕሊኬሽን ነው። ፊውቸር ኤክስ ይባላል። ጉግል ፕሌይ ስቶር ላይ ያገኙታል። በኢንተርኔትም ያለ ኢንተርኔትም ይሰራል። እውቀትን ውጤትን በፍጥነት ያገኙበታል። ፊውቸር ኤክስ የመማሪያ